ደስ ብሎናል። ቆንጆ ጌም ነበረ። ያበቂ ነው። በኦሮምኛ ማኪ ሲንደንደዉ እንደተባባል ነው ትሰሪያለች። እኔም እኮ ብትሸንፊ በእንግሊዝኛ እና በአማርኛ ነበር የምሰራው አይደል? ኦሮምኛ እስክለምድ ጠብቂያ ቦይስ አረግልሽ በኤርፎን። ለምንድን ነው ታዲያ ቃል የገባሹ? እኔ ቦይስ አረግልሻ አለው በኤርፎን እየሰማልእንዲ እኔም እኮ እንግሊዘኛ እኮ የተለማመርኩ ነበረ። ብታሸንፊኝ፣ አያገባኝም ስላንቺ እንግሊዝኛ ስላንቺ አማረኛ አያገባኝም። እኔ ግን እዚህ ጋር ተናግሬልሻለሁ ያለ ቪዲዮ እኮ ገብቼ ይገባታል እንደም የቪዋን እና የግፍተናው ሚዛነገርተናገሩ አንቺ መጀመሪያ ለምንድን ነው እሺ እኔ እኮ አሁን ግራ የገባኝ መጀመሪያ ልትሰሪ ነበር አይደል ደግሞ ምን አልኩሽ ካልሰራሽ የእኔ ፋሚሊ ዲስሪስፔክት እንዳረግሽ ነው የምወስደው ምንድነው እንድ የምትፈልጊው ትቻ ያለሽ ማኪ ጎበዝ ነሽ ቆንጆ ጌም ነበር እንድልሽ ነክለሽ ምንድነው ያረ ቪዲዮ እኮ አለ ሪከርድ ተደራ ኖ እኮ አይለ ምንድ ነው የፈለግሽ? የቪዲዮ ነገር ሲሆን የቪዲዮ ነገር ሲሆን እዚጋ ቃል በቃል አንቺ እራስሽ ነገር ምንድ ነው ቪዲዮ ፈለግሽ ነገር። እሺ እኔ የምለውን በይ በኦሮመኛ መጀመሪያ በይ እና ኦሮመኛ የሚችሉ እዚህ ሰዎች ኖራሉ፣ ተርጉሙ ለምን ነው ምትቆጭ? ሄሉዬ ያልኩሽ ነው። እዚጋ ይተረጉመኝና ልልሻለሁ ያልኩሽ ነው። ቪዲዮ ነው እንጂ የምትሰሪው የኔን ፎቶ አስቀምጠሽ ወይስ በቃ ስሜት እኮ ምን ብዬ ለስራ ቪዲዮ ንገረኝ አረብሶ ቪዲዮሽን ለጥፌ ምን ብዬ እንድሰራ ነው የምትፈልጊው ትችያለሽ ብዬ ነው እንገርኝ ቲፕ አለ በቃ ተዩ ተናዳለች ምናምን እያሉኝ ነው በቃ ስሜትሽ ጥሩ ካልሆነ ሄሉዬ እኔና አንቺ ብዙ ጊዜ አብረን ጌም እንጫወታለን ዱሮም ችግር የለውም የምትና እየተናደድሽ ከሆነ አሁን ስሜትሽን እንረዳሻለሁ ችግር የለውም በቃ ሽ በቃ ይመችሽ። ወይስ እንጨፍራለን? እንጨፍር እንዲያ አብረን ጋ ጎሪ ጠላ የሚለውን ሙዚቃው ደስ ይላል። አንቺ ጨፍሪ ይላቸው። እሺ በቃ ይመችሽ።

አዲሳለው ወደ ቤት ስትገቢ ልክልሻለሁ። ትንሽ ልረግጥ። አዎ፣ እንግሊዝ ግን አደራ። እንግሊዝ እንደዚህ ከሆነ በእንግሊዝኛ ነው የምንረግጣቸው፣ በእንግሊዝኛ ነው የምንረግጣቸው። ቆንጆ አድርጌ የሚናገረው እሷ፣ ስታወራ በእሷ ተጋብቶብኝ ነው። ኦኬ፣ አንድ ተባባልን። ስግጥም ግጥጥም ብለን ሰግጠንም ገጠንም አንድ ጊዜ የምነጮታለን አይመስላችሁም? አይመስላችሁም? ኮንግራ፣ ኮንግራ፣ ኮንግራ። ለምን ነው ኮንግራ ደግሞ ተምታቶበታል? እኮንግራ ይለኛል።

ሄድባችን እያወራን ትንሽ እንድትጫወሽን፣ እኔ መልሼ እኔ ፍቅር፣ ደህና ነሽ? እኔ እኮ ተደብኩ። አንቺ ግለሰብ ነሽ፣ እንደ ግለሰብ ነው የመጣሽው። ሁሌም ግለሰብ ነሽ። አንድ ቀን እኔ እንደዚህ እና ያለሽ ግን እንደዚህ ነ ብለሽ ብሔርተኛ አይደለሽ፣ ስለዘረኝነት አታዋሪ። ግን አንዳንድ ጊዜ እንትን መባል አለበት። ግለሰብ ነሽ። ለኪስሽ ነው የሚገባ፣ እኔም ልቀጥቅጥሽ እንጂ እኔ ፍቅር

ኧረ ባሏ እየሰጠኝ ነበር፣ አላየሁትም ሪከርዱ ላይ። ኧረ ኦቢሳ እራሱ ማርያም ኦቢሳ ሁለተኛ እንትን ቶቡ ሁለት ኮ- ነበረው። ደስ ይላል ጀግና ማለት ነው። እንደ ካደረገላትማ ደስ ይላል። እንደዚያ ዓይነት ከፈል አልሰጥም አንቺ በበላሹ ለምን የተፋዋለሁ? አልሰጥም፣ አልሰጥም፣ አልሰጥም። ደሃነ ከዛምጣ፣ አይደለም ሚካኤልን ያላልኩ ወላሂ ብሎ አስሊ እንኳን ቁርአንን ብሎ አልሰጠኝም። አልሰጥም ለምን ሰጣለሁ? ሄሎ፣ የእኔ እናት